በዛሬው ቪዲዮ የካሳንቺሱን ዝነኛውን ጫኔ ምግብ ቤት እንፈልጋለን። ይሄ ጣይቱ ዶሮ ይባላል፣ 350 ብር ነው። ይሄኛው ደግሞ ሲስተም ይባላል፣ 300 ብር ብቻ። ምግብ በውረፋ የሚበላበትን እጅ ሳይታጠቡ መብላት፣ ኮፍያ አድርጉ መብላት፣ ምግብ ፈጽሞ አስተርፎ መሄድ የማይቻልበትን የካሳንቺሱን አድባር የጋሽ ጫኔን ምግብ ቤት አዲሷ ካሳንቺስ ላይ አፈላል ገን አግኝተናዋል። ሲስተም ትባለው ደግሞ በቃ ሲስተም የተዘረጋላት ቅንጠብ ይህ መሰለ ቅልጥም ጉዞ ጫኔ ፍለጋ ካሳንቺስ ስን ያለ ነው። ዛሬ ጫኔ ምግብ ቤትን እንፈልጋለን። ምሳ የት ነው የምንበለው? ጫኔ ጋ፣ ጫኔ ጋ። አዲሷ ካሳንቺስ ላይ ጫኔ ምግብ ቤትን ፈልገን አግኝተን ምሳ እንበላለን። ቴዳ ዝግጁ ይገኛል ይገኛል። የካዛ ልጆች ይቅርታ፣ ዛሬ ትዝታችሁን ልቀሰቀሰባችሁ ነው። ካሳንቺስ ግን ሌላ ታሪክ ገብታል። እ ይህ ቦታ ታውቀዋለህ? ይህን ህንጻውን የማውቀው እኔ በሚኪ ካፌ ነው። እዚህ ነበር ሚኪ በርገር ምናምን። አሁን ስንት ነን እዚህ ጋር ያለነው? አምስት እኛ ሶስታችንና እነሱ ሁለቱ የሚመጡት ሁለቱ ማለት ነው። አሁን እዚህ ጋር ምን እንደነበር ትዝ አይልኝም ፈጽሞ። እዚህ ይሄ የት ነው? ወደ ስድስተኛ ከዚህ ደግሞ ከሃያ ሁለት መተህ የምትወርድበት ስድስተኛ እዚህ ጋር ከነበረ ማለት ጫኔ፣ ከዛ ህንጻ አጠገብ እየፈለግነው ነው ጫኔ ምግብ ቤትን። ዛሬ ሳናገኝ ሳንበላ ሲስተምን አናርፍም። እዚህ ላባችን ልገነብ የምንበላውን ነገር ማየት የምፈልገው እው ቴዳ ሙቆሻላ ምሳሳን በላ በሙቀቅ ቀልጠን አስባውሽታ እዚ ከዚህ ህንጻ ጀርባ ነበረ። ይሄ ህንጻ ትዝ ይላችኋላ የካዛንቺስ ልጆች፣ ከስድስተኛ ፖሊስ ጣቢያ ፊት ለፊት ያለው ማለት ይሄኛው፣ ያ ከዚያ አጠገብ ነው። የት ገቡ የሚለውን እዛ ጋር ደግሞ እንጠይቃለን፣ እንጠይቃል። አንተ በፊት እኮ ማለት ከውሮዬን ቤተ መንግስት ድረስ ለሚሄድ በጣም ቅርብ ነበር አ አሁን ባዶ ስለሆነ ነው፣ ምንም የሚታይ ነገር ስለሌለ በቃ ስለ እነዚህ እነዚህ ይታያሉ። አሁን ያምራል፣ ሰው የለ። የምታስገባ መንገድ ነበረች አይደል? ወደ ኢንተርኮንቲኔንታል አለች፣ ስጋ ቤት ያለበት ታሪክ ስጋ ቤት። ለካሳንቺስ የተዘፈነ ዘፈን ታውቃለህ? ጨርቆስ ምን የሚል ዘፈናል አይደል? የዛ ዚጊ ለነገሩ የጨርቆስ ስ አይጠፋም፣ ካዛም አይጠፋም። ካዛብላንካ ይሏታል። ውላላ ሜዳሌን ያለነው ምንጠይቀው ሰውም ማተናል እንግዲህ እየፈለግን ነው። እራሳችን እናገኘዋለን፣ አይዟችሁ። ጫኔ ምግብ ቤት የቱ ጋር ነው? ጫኔ ምግብ ቤት ፈርሷል። ኧረ እዚህ ጋር ነበር፣ እዚህ ህንፃ አጠገብ ነበር። እንግዲህ ካገኘነው አገኘነው፣ ካላገኘነው እንግዲህ ዘጋችን። ይቀጥላል የት እንደገቡ እንጠይቃለን። ሳንገባና ድርም ብሎ ነገር የለም ሌላ የትም መብላት የለብንም ዛሬ ጫኔ ነው መንበ ከዚህ ህንጻ አጠገብ እንደነበር አውቃለሁ። ፈርሷል። ወዴት እናት ባንክ እንግዲህ ፈርሷል ተብለናል። የት ነው? ባምቢስ ጋር ተብለናል። የካሳንቺሱ ጫኔ ምግብ ቤት ጋር ያው ፈርሷል። ምንም ማረጋ አንችልም። ይሄው ከፊት ለፊታችን ይሄ ነበር። ያሳዝናል። ምንም ማረጋ አይችልም። ቦታው ለታክሲ ማያመችም። ከብዙ አድካሚ መንገድ በኋላ ባምቢስ ደረስ ደርሰናል። መካነ ኢየሱስ ህንጻ ጋር አሁን ድንገባ ነው። ጫኔ ምግብ ቤት እንታውቁታላችሁ። በተለይ የካሳንቺስ ልጆች ብዙ ትዝታላችሁ። እዚህ ቤት አሪፍ አሪፍ ምግቦች ያላችሁ ጋሽ ጫኔ ከሞቱ በኋላ እንግዲህ ልጆቻቸው አስቀጥለውታል። አሪፍ አሪፍ የበፊቶቹን ምግቦች እንሞክራለን። ዝግጁ ናቸው። አጓዶች በጣም አሪፍ። እንግባ እንግባ። ገብተናል ገብተናል። ምግብ እንዘዝ እስኪ። እንዴት ነህ አለ። አሁን ምን ምን አለ ማለት ነው? ጣይቱ ዶሮና ሲስተም። ጣይቱ ዶሮና ሲስተም። እሺ ሁለቱ ሲስተም ስንት ነው? አንድ ላይ በቦኖ ነው ሰልፉ ሲጀመር ሲደርስ እ ትኬት ቆርጠናል። አሁን ቦኖ ደግሞ ሲደርስ ሰልፍ ይኖራል ማለት ነው። ያን የተሰለፈ ምግባችንን እንወስዳለን ማለት ነው። እንደ በፊቱ ከዚህ ሰልፍ ጀምሮ ምን ያህሎቻችሁ እዚህ ቤት ትዝታላችሁ? እዚህ ሰልፍ ላይ ሴት ልጅ ፈጽሞ አትሰለፍም። ለሴት ልጅ ቅድሜ ይሰጣል። ጋሽጫኔ ነፍሳቸውን ይማርና መጀመሪያ ስራውን ሲጀምሩ ቀበሌ 31 ጋር ወደ ትንሣኤ ብርሃን ሜጃ መንገድ ላይ የሚገኘው ቤታቸው ውስጥ ነበር ስራውን የጀመሩት። ጣይቱ ሚኒሊክ ሶራ የሚባሉ ራሳቸው የሰየሟቸው ምግቦችን በዋናነት ያቀርባሉ። ምግቦቹን ራሳቸው ከሰየሟቸው ስሞች ውጭ መጥራት ያስቀጣ ነበር ያልደረሰ ክች ብሎዋችን ውስኪ ንብላሁን ደግሞ ሲስተምና ጣይቱ ዶሮ ጥናቸው ይታያል። እድለኛ ስትሆን የሚደርስ ፈረሰኛ እና ሙሉ ክንፍ የሚደረሰን ማለት ነው እ ደግሞ ሲስተሙን ደግሞ ት ቅቅለችቺ በጣም እርቦኝ ስለነበረ እኔ በላይ በላይ ማጣደፍ ጀምሩ። ሳላሳያችሁ ይህ ጣይቱ ዶሮ ነው የጋሽ ጫኔ ስፔሻል ምርት ነች። እቺ ራሱ ኢቤስ ላይ ትዝ ይላችኋል፣ የዛሬ አስራ ምናምን አመት ማለት ነው። ኢቤስ ላይ ቀርበው ነበር። ኢቤስ የሚባሉላ ምግብ ነበራቸው ኢቤስ የሚባል ምግብ ነበራቸው። እድለኛ ከሆናችሁ ይኸው ፈረሰኛ እና ይሄ ደግሞ ምንድን እግር ነዋ፣ እግር። እኔ እንጃ ግን የሆነ አካሏ ነው የዶሮ ዋናው አካል ሙሉ ስጋ ሙሉ ስጋ ማለት ሲስተም የምትባለው ደግሞ በቃ ሁሉ ሲስተም የተዘረጋላት ቅልጥም ይሄን መሰለ ቅልጥም፣ ሽፎ ክብሎ ይበሰለም፣ አዩ። አሁን ታፍቲ ካሳንቺስ ልጆች እየመጣችሁ ጋሽ ጫኔ ምግብ ቤት ከእንደገና ተከፍቶላችኋል። ባምቢስ አካባቢ እየበላንት ተዳ ጣይቱ ዶሯ እንቁላላላት አብሮ ይመጣ። በጣም ትኩስ በጣም ትኩስ ነው። ቅድም እንዳያችሁት መጀመሪያ ላይ በጎኑት ቆርጡና ትሰለፋላችሁ፣ ብዙ ደርሷል ሲባል ማለት ነው። ከዛ በሰልፋችሁ መሰረት መውሰድ ማለት ነው። ትንሽ ቢስተካከል ብዬ ማስበው ግን በቁጥር ቢሆን፣ በጣም ትርምስ አለ፣ አሰላፊም ስለሌለ ምናምን። እኛ በሰዓት ስለመጣ ደሰ አጉር ሰው ለካሜራ ናች በስመስላሴ ነው የምትለው እንደሚያቃጥል አልገባችሁ። ሲያቃጥል እንዳዲስ እየመሰለኝ። ጫኔ ቤት ትዝታ ያላችሁ አላችሁ፣ እስኪ ኮሜንት ላይ ጻፉልን ትዝታችሁ። በፊት ካሳንቺስ ምኑ ጋር እንደነበረም ኤግዛክት ቦታውን እስኪ ጻፉ። አሁን ሙሉ ለሙሉ ፈርሳ ካሳንችስን አታቋትም። ከስንት ጊዜም ታሪካዊ ቤት ነበረ። ታሪካዊ ቤት ነበረ። ያቺን ሎጎ ታቋታላችሁ። አሁንም መታለች። ወሳኝ ሎጎ ነች። አሁን ብዙ ሰው የሚያውቃቸው በዛ ይመስለኛል። ሲስተም ማለት ነው በጣም ብዙ ቅልጥም ነው ያለው፣ አጥንት ነው ያለው። አንድ ሁለት ሶስት አራት አምስት ምን እየቀረጸ እንደሆነ ራሱ አያውቅ። ቀረጻ ብለው ምናምን አይደለም። ይኸው ልብ ተፈልጦ ተፈልጦ። ልብ አይዟችሁ፣ ፍቅር ያዛችሁ። እቺ ቀስት የሚወጋታለች። ጫኔ ጋ ተተርክ ካን የመጣችሁ ጣሙ ግን እኔ ከዛሬ አራት አመቶች ምናምን ቀምሸዋለሁ እንደዛው አሁን ባለቤታቸው ደግሞ ልጃቸው ነው የሚሰሩት። ቅድም እንዳያቸቸው የድሮ ትዝታ ያለባቸው ሰዎች ትላልቅ ሰዎች ናቸው። አሳይታቸዋል እና ካሜራ በጣም ትላልቅ ሰዎች ናቸው ያሉት። ከጥንት ጀምሮ በቃ ደንበኛ የነበሩ ሰዎች አሁንም ድረስ እንዳዲስ ተከፍቶ እንደሆነ እየሰሙ እያፈላለሉ እየመጡ እየተመገቡ ያሉ። ግን በነገራችን ላይ እስከ ስምንት ሰዓት ነው የሚቆይ ሙሉ። ከዛ በኋላ አልቋል፣ ምንም የምታገኙት ነገር የለም። በጣም ወረፋ አለበት። ሙሉ ስጋ ብቻ ነው። እኔ ዶሮ ተመችታኛለች በጣም። ጣይቱ ግን ለምን እንደተባለ ባቅ ደስ ይለኝ ነበር። ጣይቱ ዶሮ ነው የተባለች። አብርሺ ዘጭ በለ ምንም አልበላም። እንደምታዩት መካነካ ነው ያደረግነው እዚህ ጋር ምናምን እዚህ ጋር እዚህ የሆነ ካርታ ሰርተናል አይደል? አበደቀን ነበረ ጋስ ጫኔ እሳቸውን ይማር ብለናል። እንተናል አሪፍ ነው። ሲስተም ሶስት መቶ ብር ነው። ጣይቱ ዶሮ ደግሞ ሶስት መቶ ሀምሳ ብር ነው። የምር ፌር ፕራይስ ነው። በጣም አሪፍ ዋጋ ነው። ምክንያቱም አስሮ ጣይቱ ዶሮ ውስጥ ሶስት አይነት አራት አይነት የዶሮ ብልት ልታገኝ ትችላላል። ሲ ላይም እንደምታየው ነው። ብዙ አይነት ቀጠማለሁ። በጣም ፌር የሆነ ፕራይስ ነው። ፊት ስንት ብር በልታችኋል? ጋስ ጫኔ ቤት ኮሜንት ላይ ጻፉልን። ቀጣይ በአዲስ ቤት በአዲስ ጣም እንገናኛለን። እነሳችሁ መውጣት ዋለን ጫ